እዚህ በፊት በዚህ ነገር ተወያይቶ ታቃለ ወልዴ ነው ያልሰማሁት በእኔ ችዬ ነበረ ማለት ብዙ ትናርጅ ነበርናበስራው ከስራ ውጭ በሆነው ነገር ብዙ ማለት ዚህ እንትን ማድረገው አንደኛ የስራ ሀሳብ ስለማገኝ ከእናንተ ከሁሉም ሰዎች ታነታች ያለው ሰው እውቀት አለው ብር የለውም፣ እና እውቀት ያለው ሰው ስራ ያውቃል እንትን ያደረግም እና እንደዛ እየተነጋገርሽ ስራ ትጀምራል። የስራ ሀሳብ ይሰጥሻል። ብዙ የተማረ ሰው ገንዘብ የለው እና ገንዘብ ስለሌለው ተምሮ ስንት እውቀት እያለው የሚሰማው ስለሌለ ነው፣ እንጂ ብዙ ብር ያላቸው ምን መስራት እንዳለባቸው የማያውቁ በጣም ብዙ ብዙ ባላብቶች አሉ። እነሱ ችግራቸው ዝቅ ስለማይሉ ያን በደንብ እንረዳለሁ እና በጣም ብዙ ከማዳም ቅመሞች ብዙ የሰማሁት ያወቁት የስራ ዘርፍ አለ። አሁን ሰሞኑን የምንጀምራቸው በጣም ብዙ ስራዎች አሉ። ይሄንን የሰማነው የማዳም ቅመሞች ናቸው። ተደራጅተው ጀምረውት አግኝቼ አግዘን እንደዚህ እንደዚህ ቦሎ ብን ብሎ በጣም ሰፊ ቢዝነስ ነው። በጣም ብዙ ስራ ሊያሰራ የሚችል ይህን የስራ ሀሳብ እኔ ያላገኘው ነበር፣ ከእነሱ ጋር ባላወራ አጋጣሚ ባይፈጠር እና እኔ ዝቅ ብዬ መጥቼ እንትን ሳደርግ ዛሬ እንትን ባደርጋቸው አብሬያቸው በበላ ብሬያቸው ብቻ ወት ጀስት ምንም ለእኔ ትልቅ ነገር ነው፣ እዥነት ከዛ ጨዋታ ከዛ ቀን በዓል ቢዝነስ ሊሆን የሚችል ገንዘብ ሊሆን የሚችል ነገር እንትን ተለየለች። ከዛ የሰዎችን ችግር ስትሰሚ ይሄ ችግር አለ ይሄ ችግር አለ ሲባል ምንድነው፣ ያ ችግር ሀብት መፍጠሪያ ሲስተም ሆኖ ይገኛል። ብዙ ጊዜ ለምሳሌ የሆነ ነገር የሆነ ችግር አለ ከተባለ ያንን ችግር ሶልቭ አርጎ ገንዘብ ማግኛ ማድረግ ይቻላል። አሁን ያንን ስለምፈልግ ዝቅ ብሎ እንትን ማድረግ ፍላጎት አለኝ አሉ ከታች ካሉ ወንድሞቼ ጋር መስራት ፈልጋለሁ። ማገዝ በሚችለው ፈልጋለሁ። ስራ ማሳየት ፈልጋለሁ። ይህን ሁሉ ማደርገው ደግሞ

ከዛ ሌሎች የኔን በቃ ለኔ ጥሩ ነገር የሚያስቡ ሰዎች ያንን ነገር እየሰሙ መታመን በቃ መበሳጨት ጀመሩ። ብዙ ነገሮች ተሞክረው፣ ብዙ ነገሮች እየተደረጉ በእኛ ስም ብዙ ነገር ጭበርበር እየተጭበረበሩ ልጆች ምናምን አየው። ከዛ በቃ ስለች ሚስኮይ ለምን ማጥረው በዚህ ነገር ብዙ ነገር ነው ነ እየከሰርኩ ያለሁት ለምን አላቆምም? የራሴ ጥቅም ብቻ ትኛ ክርስቶስ ነኝ እነሱ ምስጋናው ቢቀሩ እንኳን ስሜ እና ትችቱ ካልቀረልን ምን አታገለኝ እና መሲ ነሱ እኔ ጽፋቸዋለሁ እሺ አመሰግናለሁ ግን እኔ እግዚአብሔርን ከዚህ በኋላ እኔ ጋ ሰው ከሳችሁ የምትመጡ ሰዎች እራሳችሁ መልሽ እንዲገልብጬ ነው የምከሳችሁ አንደኛ እኔ ጋር ስትመጡ የተናገራችሁ ሰዎች አላችሁ መታችሁ እዚሁ ገስት ላይ መታችሁ። ወልደ ጊዮርጊስ ይኸው እናንተ ባላችሁ ደረጃ አንደኛ በስልክም አገናኝቻችኋለሁ ወይ በስልክም ኑ ልጋፈጣችሁ ብሏችሁ ኖ ህዝብ ፊት ብሏችኋል። ወልደ ጊዮርጊስም ነበር ሰው ፊት ነው የምጋፈጠው ብሏችሁ ነው የመጣው። እናንተ እውነት ያላችሁ መስላችሁ መጣችሁ። ኔ ጋር ጠየቁት። ባይዘ ወይ ማሚ ቅድም ስናወራ ምስል ከወልደ ጊዮርጊስ ጋር ኃይለ ቃሉ ላይ ተነጋግረናል። እስከ 80 ሺህ ድርሃም አልተሰጠንም፣ ሚዲያዎተን እንደዚህ አለን ሲሉ፣ ኦኬ ብዬ ወልደ ጊዮርጊስን ደውዬ በኃይለ ቃል ነበር የተናገርኩትኝ። እንዴት ነጋዴዎቹ ግ እንዲህ ሆኖ በብሩ በሀዋ ላይ እየሰራ ቅዱት ነው ሁላ ብለሽኛል? አዎ በአንድ ቃል በቃል ያሉ። ምክንያቱም እዛ ሰው ፊት ለፊትም ብያ አለው። እናንተ ሀቅ ካላችሁ፣ ትክክለኛ ሀቀኛ ከሆናችሁ ለእኔም እሱም ስልክ ላይ እያለ የተናገራችሁትን ኑ ሰው ፊት ድገሙት፣ እሱ ይዋረድ ከዛ በተረፈ ግን አሁን ተጠርታችሁ ካልመጣችሁ ግን ውሸታም እናንተ ናችሁ። ምንም ላደርጋችሁ አልችልም። እሱ ሀቀኛ ነው ማለት ነው። ሽምጥጥ እንዳታደርጉ ኑ። እራሱንም አገናኝቻችኋለውኝ በስልክ ስናወራ ማሚ ያሉኝን እንዳለ ዝርግፍ አርጌ ለው። የኔን ስራና የኔን ጥቅማ ጥቅም ብቻ ፈልገው የሚመጡ ብቻ ጋር እነጋገራሉ። እኔ የምጠቅማቸው እነሱ የሚጠቅሙኝ ጋር ብቻ ዲል አረጋለሁ። ከዛ ውጪ ንግድ ፍቃድ የላቸውም እነሱ ወጥተው መናገር አይቻል አይችሉም። ያሉኝን እያደራጀው ንግድ ፍቃድ እንዲኖራቸው አደርጋለሁ። ዛት ዛት እነሱ ንግድ ፍቃድ ስላላቸው ወጥተው ፊትለፊት እንጋፈጣለን እያሉ ሲፎክሩ ስለነበረ እንግዲህ ፈረሱ እንጋፈጣለን ያሉት አንዳቸውም ለመምጣት ፍቃደኛ አይደሉም። ጀነራሊ እኛ ችግሩን ነግረናል። እኔ በምቀጣበት መንገድ ይቀጣቸዋል እኔ ግን እኔ እኔ እንደ እኔነቴ አንተ አመጣጥህ እንደዚህ በትንሹ የምትሸነፍ በትንሹ የምትረታ አይደለህም። በጣም ትንሽበፍራችን ሀዋላ ልንገርህ ነው ወልዴ እኛ እኔ ደላላ ነኝ ስላቸው ሌባ ደላላ ምንድን ነው ወንጀለኛ ደላላ እንደዚህ፣ ማንም በስራው ያልተነቀፈ የለም እዚህ ጋር አንተ ዴሊቨሪ ስትሰራ ወይም ቢዝነሱ ስትኖር የራስህን ጥራት ራስህን የምታውቀው እኔ። በጣም ይቅርታ እንደው በጣም ይቅርበኝ፣ በጣም ስለተናደድኩ ነው። በማል ማቋረጦች በጣም ስለከፋኝ ነው። ማለት እኔ ጥሩ ነገር እንትን ሲባል እኔ ከእነሱ ጋር በመስራቴ ብዙ ነገር አጣለሁ። ለምሳሌ ከልብሱ ላይ የማጣው ብር አለኝ ከልብሱ ላይ እነሱ ስለሚሸጡት እነሱ የእነሱ የሚሰሩትን ስራ አልሰራም ብዬ ለእነሱ ታምኜ ስለተውሁት እንጂ እኮ የትኛው ግዴታ አለብኝ እንዴ? እኔ እኮ ልብስ ቤት የመክፈት መብታለኝ ነው፣ ብር የለኝም ልብስ ቤት ሀበሻ ቀሚስ ገዝቶ መደርደር የሚችል ሱቅ የሚከፍትበት ብር የለኝም። አሁ ለነገሩ በእነሱ ሰማኒያ አመጣት እንደዚህ አልነበረም። ወልዴ አንተ የመጣኸው እንዴት ነጋዴዎቹን እናስታድግ ብለህ ነው። እኔ መጀመሪያ ቀን ንግግርን ስቲል አልረሳሁትም ስለዚህ ያንን አሁን ግን አሁን ያደጉት ሰማንያ ሺ ድርሃም ያላቸው ኦልሬዲ ሀብታም ናቸው። እነዚህ አንተ ይወጡና የራሳቸውን ስራ እየስሩ ወልዴ፣ አንድ ነገር ንገር። ይሄ ተሸናፊነት ነው። አንተ ዓላማ የሰጠኸውን ኤግዛምፕል እንኳን ላስታውሰ፣ መሲ ሱቅ አላት፣ ከአከፋፋይ ተቀብላ ነው የምትሰጠው። ሳ እሷ ግን ሄዳ አከፋፋዩ ከሚያመጣበት ይሄን ያህል እድገትን የተመኘህላቸውን ልጆች ዛሬ ለአንድና ለሁለት ሶስት ሰው አስተያየት ብለህ አታፈርሰው፣ ማትበት ነው አንተ ሀምድላ። የገንዘብ በቃኝ የለም፣ የሀብት በቃኝ የለም፣ የእውቀት በቃኝ የለም። ነገር ግን ከማናችንም በተሻለ ሁኔታ ትገኛለህ። አሁንም አላ ይጨምርልህ፣ ይጠብቅህ። አመጣጥህ በአስደናቂ ሁኔታ ምን አይነት የእውቀትም የእንቅስቃሴም ለውጥ እንደምታደርግ ስትናገር ሰምቻለሁ። ካስታወስ ተናግር ያለው ይሄንን ካውንስሊንግ፣ አሁን ከሱ በነፃ የሰማነውን ሌላ ቦታ ሄደን ከአማካሪ በሺና በሁለት ሺ የምናገኘው ካውንስሊንግ ነው የዛለት ከአንተ በነፃ አግኝተን የነበረው። ስለዚህ አሁንም ለሁለት ሶስት ተናጋሪዎች ምንም አይነት ስሜት አይሰማ የአንተ ልክ ይሄ አይደለም። የአንተ ልክ አንድና ሁለት ንግግር መውደቂያ አይደለም፣ ወይም ሀሳብህን ኮምፕሊትሊ መቀየር ያህ አይደለም። እድገትህን የማይፈልጉ ሰዎችን እያስወገድክ ስንት ህዝብ እየለወጥክ እንዳለ ማሰብ አለብህ። ገባ ተነስተ እዚህ አንተ ያለህበት ደረጃ እና ሌሎች ነጋዴዎች ያሉበት ደረጃ እንዳደለም ሄዳ አንድ ሺፎን አዳራሽ ከፍተ ወይም የአንድ ያገር ልብስ አዳራሽ ከፍተ ጣለኝ እንዲያለኝ እንዲያለኝ ስትል ማንንም ሌላውን ነጋዴ ዞር ብሎ የሚያይ የለም። ሳሆላላ ታውቀዋለህ። አንተ ግን ደግሞ ያም ሆኖ ርስቅ የአላህ ነው። አንተ እዚህ ጋር በአበደ ሁኔታ እየሰራ የድሃዎቹን በር የሚያንኳኳበትም ሁኔታ ይመጣል። ግን አመጣጥህ ይሄ አልነበረም እና ለአንድ ሁለት ሶስት መተው እንኳን ሊጋፈጡ ላልቻሉ ሰዎች ሌላ አይዲያ ውስጥ፣ ሌላ ሀሳብ ውስጥ አትገባ። እርግጠኛ ነኝ አሁንም የንቤት ክስመት ላይ እንደዚህ እንደምትናገር ነገር ግን አሁንም ቢሆን የተበላሹትን ነገሮች አስተካክለ ከእህት ወንድሞች ጋር አንተ ለነገ ለአኪራክ ይሆንሃል። ነገ ለመጨረሻ ይሆንሃል። ዛሬ እነዚህ ልጆች ስታሳድጋቸው፣ መንገድ ስታስይዛቸው፣ ስታበረታታቸው ለአንተ ለአኪራክ ነው። በምድር ላይ ከሰው ምንም አጠብቅ የእውቀታችሁን መጠን የሁሉ የገንዘባችሁን መጠን የተለያየ ነው እና ለሁለት ሰው ሰዎች እንደዛ ተደስተንብህ እንደነበረ አታሳዝነን። የወቀስንህም ስለምንፈልግህ ስለምንወድህ ስለምትጠቅመን ነው። በቀደምለት ያቺ መጽሐፍ የጻፈችዋን ልጅ በምን መልኩ ነው ያስደነገጥካት? እንደዚህ የሚፈልጉ ሰዎች አሉ ከኛ ጋር እንድትቀያየም የስራህን አቅጣጫ ደግሞ ሌላውን በሚጎዳው መልክ እንድታደርግ አይደለም። ያስቀየምንህ ነገር ካለ ይቅርታ እየጠየቅን አንተም በአንተ በኩል ያለውን ነገር እንድታስተካክልልን ነው የምንፈልገው። ወልዴ እንዴት አመሻችሁ? ቀርታ እንዴት ነው? ሀገር ሰላም ብያለሁ ብላችሁ ነው። ወልዴ ሰላም ነው። መጀመሪያ ያው ሲ ዛነጋዴዎች ዳዎች ተመስሎ ለማውራት ምን አነሳሳቸው? ያነዘራታቸው ነጋዴ ችግር አለ። አብዛኛው ነጋዴዎች እዚህ ላይም እያዩ ነው። ጠይቀናቸዋል። ችግር አለ ወይ በአሰራር ላይ ችግር አለ ወይ? ችግር ካለ ያው ችግር አለ ብሎ የሚጠይቃቸውን አቃል ነበር መጠየቅ፣ መጀመሪያ ነው ከኛ አልፎ እኛ ችግሩን ሳንፈታ ከቀረን፣ ደግሞ ወልድን ቀጥታ ማውራት ነበር። አሁን ሚዲያ ላይ ወጡ፣ በጀርባ ማውራት አስፈላጊ አልነበርም። ምክንያቱም ይህን ነገር ለማድረግ ከሶስት ወርና ከአራት ወር በላይ ነው ሲጠነሰሱ የነበረው እና ቃልም ብዙ ነገር ምክንያቱም አናውቅ ይመስላችኋል? ግን ብዙ ነገር እናውቃለን። አሁን አንዳቸውም ለመምጣት አላሰቡም። ለምን ውሸታቸውም ስለሆነ፣ ለምን ያሰቡት ነገር ባሰቡት መንገድ ሊሄድላቸው ስላልቻለ ብቻ። እኛ ጋር የአሰራር ችግር፣ ምንም አይነት ችግር የለብንም። መቶ ሰላሳ ከዛ በላይ ነጋዴዎች አለ እቃቸው ማታ ይሰጡናል፣ በንጋቱ ይደርሳል። የማይደርስላቸው ገያቲ ወይም ደግሞ አልዋገን እሱም ደግሞ የትኛውም ካምፓኒ በሳምንት ሁለት ቀን ያወጣው እሱን ግን እኛ እናረጋለን። ሌላ ካምፓኒ ሀያ አምስት ብር ሲያስከፍላቸው ሚን ሀምሳ ብር ሲከፍሉ እኛ የምናስከፍላቸው ሀያ አምስት ብር ነው። ደውለውላት ሄደው ለአንድ ከስተመር ደውለውላት ሄደው ሳታነሳ ያስከፍሉን ያስከፍሉናል አለች። አንድ ነጋዴ ጋር አስከፍለናት አናውቅም። ልጅቷ ኑ ብላ ቦታው ላይ ሲደረስ ብቻ ራሷ ኑ ብላ ቦታው ላይ ደርሰን ካላነሳቸው ኦፍኮርስ ትከፍላለች። ምክንያቱም በነፃ አይደለም ነዳጅ የሚቀዳው። ከዛ በተረፈ ግን ምንም አይነት ቅሬታ ካላቸው ለእኛ መናገር ነበረባቸው። ምንም አይነት ቅሬታ ሲኖራቸው አውሩም ብለናል፣ በግልጽ ማንንም ሳያወሩ ሚዲያ ላይ ወጥተው ግን ሌላ አጀንዳ ስላላቸው ነው። አንድነታችን የሆነ ጊዜ ከደረሰኝ ከተሰጠኝ ቆየ ቆየ እና ወስደው ማለች ልጅቷ። የመጣቸው በጣም ክረውደድ በነበረበት ታይም ላይ ነው። ለምን ያኔ ገና ኢትች ሲቋቋም ለምን አልመጣቸው? እኛም ፈልጋር ለምን አሁን ላይ የመጣቸው? አብዛኛው ሰው እጣ እጣ ስለሚላቸው እጣውን ፈልገው ነው። እኛ ኢትዮጵያዎች ላይ መስራት የምንፈልገው፣ እንደውም ያለ እጣ ኢትዮጵያም ብለው እንዲመጡ ነው። አሰራራችንም እንደዛው ነው። ፕላስ ደግሞ አንዳንድ ነጋዴዎች፣ ጋሪዎች ኢቭን እቃው እንኳን ሄዶ ሳያልቅላቸው ብድር ታይ ቆን እየሰጠናቸው አሉ። እዚህ ጋር ወጥተው አሉ አሁን አሉ ሊናገሩ ደስ ይለኛል። እዚህ ሚዲያ ላይ ወጡ። የሰው ካምፓኒ ስለማባት ሚራራ ስላላቸው ነው። ምክንያቱም የሆነ ሰው ቅሬታ አቃለው ቅሬታ የሚያሰማበት አካል አለ። ያ አካል ካልፈጸመለት ሚዲያ ላይ ወጡ።